ኢየሱስ ነው ያለ እሱ በስተቀር ወደ አብ የሚወስደው መንገድ የለም። አሜን። ምን ትላለህ? ማነው ስምን ያልቄ? ምንድን ነው የምትለው?

ነጥረ የምስናገሩ በፍእንዚያቱና አፌ ተከፈተ። ኢየሱስ ጌታ ነው። ግን አሁን አሁን እንድሰብክ ቅባት አገኘኝ። በሐዋርያቱ ላይ የወረደው የመንፈስ ቅዱስ በእኔ ላይ ወረደ። ኢየሩሳሌም፣ ለይሁዳ፣ ሰማርያ እስከ ምድር ዳርቻ ምስክር እንደሆኑ ከዚህ ቀን